በቀረልኝ እድሜ ካንተ ሌላ መዝሙር አፌ ምን ይናገር? አሁንም ብዛልኝ እንዲረዝም ዕድሜ አብልጬ ልጠጋ፣ እንዲደምቅ ማታዬ ሁነኝ መዋያዬ በቀረልኝ ዘመን መንገዴ የነጋ እስኪሆ አሁንም ብዛልኝ እንዲ ረዝም ዕድሜ አብልጬ ልጠጋ እንዲደምቅ ደምቅ ማታ ሁነኝ መዋያዬ በቀረልኝ ዘመን። እጅግ ተወዳጇ ዘማሪ የምስራች ስሞን ከዚህ ዓለም ድካም አረፈች። ዘማሪቷ ትላንት ማለትም ሰኞ አመሻሽ ላይ የዚችን ዓለም የምድር ቆይታ ጨርሳ ወደሚወዳትና ወደምትወደው አምላኳ ተሰብስባለች። ይሁን እንጂ ዘማሪት የምስራች ከታመመችበት ቀን ጀምሮ ከፍተኛ ሕክምና እንድታገኝ ኢትዮጵያውያንና ኤርትራውያን ዘር፣ ጎሳ፣ ሃይማኖት ሳይለዩ ላደረጉት ርብርብ ብዙ ብር በመሰብሰብ በፍጥነት ወደ ውጭ ሀገር ሄዳ ህክምና እንድታገኝ አድርገዋል። ይህም በፓስተርና በዘማሪ ይሳቅ በኩል የሆነ እንደሆነ ተመልክተናል። በፍጥነት ወደ ፓንኮክ ታይላንድ ሀገር በማቅናት ህክምናዋን እየተከታተለች እንደነበረች የቅርብ ጊዜ ትውስታችን ነው። እንደ እድል ሆኖ ህክምናዋን በተሳካ መልኩ በመጠናቀቁ ከካንሰር በፈጣሪና ከፈጣሪ በታች በዶክተሮች እገዛ የተፈወሰች አንዳችም የካንሰር ምልክት እለዋ ላይ በሰውነቷ ሳይታይ ተፈውሳ በሰላም በተሳካ መልኩ ህክምናዋን እንዳጠናቀቀች ተመልክተናል። ወደ አገር ቤት ስትመለስ በጓደኞቿና በቤተሰቦቿ ልዩ የሆነ አቀባበል የተደረገላት ሲሆን እሷም በጣም ደስተኛና በፍጥነት የምስጋናን ኮንፈረንስ በማዘጋጀት ወደ ተጠማችው አገልግሎት መመለሷን ተመልክተናል። እናም ቶሎ ወደ አገልግሎት እንደተመለሰች ያየንበት አጋጣሚም ነበር። ይሁን እንጂ ከሶስት ቀን በፊት ዘማሪዋ ዘማሪቷ የምስራች ስሞን በጽኑታማ ሀክም ቤት ገብታለች፣ ጸልዩላት በሚል ዜና በማህበራዊ ሚዲያ ሲዘዋወር ተመልክተናል። እኛም ባየነው ዜና ልባችን በጣም የወረደና ያዘነ ነበር። ስናጣራም ለቼካፕ ወደ ሀክም ቤት በሄደችበት ወቅት ነበር ይህንን አስደንጋጭ ዜና የሰማችው በአጥንትና በሳንባዋ መካከል እንደ በፊቱ ካንሰር ሌላ ሌላ ካንሰር እንደታየ ተነገራት። እናም እሷም በሞት እንኳን እዛው መድረክ ላይ ለሙት በማለት ከህክምና ቦታ ወደ አገልግሎት ሄደች። ለመጨረሻ ጊዜ አገልግሎቷን አገልግላ ከመድረክ በወረደች ጊዜ ወዲያውኑ ወደ ሐኪም ቤት ተይዛ እንደሄደች በጣም በጽኑ አይሲ ውስጥ ገብታ ህክምናዋን ስትከታተል እንደ ቆየች ወዳጅ ዘመዶቿ ተናግረዋል። ይሁን እንጂ ታግላ ታግላ በመጨረሻም አሸንፏታልና እስከ መጨረሻው ከዚህ ዓለም አርፋለች። በዛሬውም እለት ማክሰኞ ከረፋዱ አራት ሰዓት ጀምሮ የአስክሬን ሽኝት ወደ ትውልድ ቄዋ አርባ ምንጭ ስለሚደረግ ወደ አይ ዘመዶቿ በተገኙበት እንዲሁም እናት አባቷ እጮኛዋ ከጥቂቱ ያሉትን እናሰማች ጓደኞቿ ይህንን ብለው ነበር። ብዙ መዝሙር ተቀብያለሁ አብረን እንዘምራለን ብላ ባነጋገረቻቸው መልኩ በትንሹ እንደዚህ ብለውን እንዘምራለን ነበር እኮ ቅዳችን ሲሉ ተሰምተዋል። ቸርች በመገኘት ከትንሽ እስከ ትልቅ ምንም አይነት ሳትመርጥ በተጠራችበት ቀዳሚ ሆና በመገኘት በመታዘዝ ለአምላኳና ምዕመኖቿን ያገለገለች ነበር ዘማሪት የምስራች። ትላልቅ አገልጋዮች እንዲህ ብለው ገልጸዋታል። ዘማሪት የምስራች ትሁትና ታዛዥ ለአገልግሎት ቀዳሚ የነበረች ሲሆን ያለ እንከን ስታገለግል፣ በሰዎችና በአምላክ ፊት ቅንነት ይታይባት ነበር። ወጣት ጓደኞቿም እንደዚህ ብለው ተናግረዋል። ከሳምንት እስከ ሳምንት ስታገለግል ያለ እረፍት ነበር። እስቲ አንተ ምከራት ብለው አንዱን ወንድም እንዲህ ብለውታል ወዳጆቿ እሱም አሁን የገባኝ ለካ ምስር በባከነ ጊዜ ላይ ነበረች እና ጥድፍ ጥድፍ እያለች ስታገለግል እኔም ለምን እንደዚህ ጥድፍ ጥድፍ እያለች ታገለግያለሽ ገና ብዙ ጊዜ እኮ አለሽ ስጋሽም እረፍት ይፈልጋል ብዬ አልኳት ግን እሱ አልሰማችኝም አሁን ከቆየ በኋላ ነው የገባኝ ለካ የነበራትን አገልግሎት ቶሎ ቶሎ ጨርሳ ለመሄድ ውስጧ እያስገደዳት ያለ የሚመስለኝ አሁን ነው። በመጨረሻም እጮኛዋ እኔም በቅርቡ እመጣለው ያላት ለምንድን ነው? ጌታ የወደደውን አደረገ። ወንድሜ ለአንተም መጽናናቱን ይስጥ እንላለን እኛ ቤተሰቦቿ፣ እናቷ ከአገር አገር አብራት ስትከራተት የነበረቿ ቤተሰቦቿ፣ አክባሪዎቿ፣ አፍቃሪዎቿ መጽናናትን ፈጣሪ ይስጣችሁ። እኛም የጌታ ፍቃድ ይሁን ብለን ዝማል ለወዳጅ ዘመዶቿ ሁሉ መጽናናትን ፈጣሪ ይስጥ። የእኛ የዛሬው መልእክት ይህ ነው። በሌላ ቪዲዮ እስክንገናኝ ሰላም ሁኑ። ቸርን ሰንብት።